አብራችን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። የኢትዮጵያ ፕሪምየር ሊግ ቀዳሚ ዜናችን ነው። የኢትዮጵያ ፕሪምየር ሊግ ሰላሳ አንደኛ ሳምንት ሁለት ጨዋታዎች ስላን ተካሂደዋል። አዳማ ከተማ ድል ሲቀናው መቻል ነጥብ ተጋርቷል። በአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ስቴዲየም እየተካሄደ በሚገኘው የሊጉ ጨዋታ አዳማ ከተማ ከኢትዮጵያ ንግድ ባንክ ጋር ነበር የተጫወቱት። አዳማ ከተማ ነቢል ኑሪ ባስቆጠራቸው ሁለት ግቦች ጨዋታውን ሁለት ለባዶ በማሸነፍ ነጥቡን አሳድጓል። አስቸጋሪ ጉዞ እያደረገ የሚገኘው አዳማ ከተማ በ29 ነጥብ 16ኛ ላይ ይገኛል። ያለፈው የውድድር ዓመት ሻምፒዮን የሆኑበትን ብቃት መድገም የተሳናቸው ኢትዮጵያ ንግድ ባንኮች በ39 ነጥብ 9ኛ ላይ ተቀምጠዋል። ወላይታ ድቻ ከመቻል ያገናኘው ሌላው ጨዋታ ደግሞ አንዳቻ ተጠናቋል። ወላይታ ድቻ ዮናታን ኤልያስ ባስቆጠረው ግብ ቀዳሚ ነበር። ይህችን ግብ ካስቆጠሩም በኋላ ማስጠበቅ ባለመቻላቸው ኮሊን ኮፊ መቻልን አቻ አድርጎ ጨዋታው አንዳቻ ተጠናቋል። መቻል በ43 ነጥብ 5ኛ ላይ ወላይታ ድቻ ደግሞ በ42 ነጥብ 7ኛ ላይ ተቀምጠዋል። የ31ኛ ሳምንት ጨዋታዎች ዛሬም ሲቀጥሉ በ ሰላሳ ሰባት ነጥቦች አስረኛ እርጃ ላይ የተቀመጡት ሐዋሳ ከተማዎች በአንድ ነጥብ አንሰው በ36 ነጥብ 11ኛ ላይ ካሉት ፋሲል ከነማዎች ጋር ይገናኛሉ። ሀይቆቹ በሜዳቸው በተከታታይ ድሎች በማስመዝገብ ከወራጭ ቀጠና ወጥተው በደረጃ ሰንጠረዡ አጋማሽ ላይ እንዲቀመጡ አድርጓቸዋል። በመጨረሻዎቹ ስድስት ጨዋታዎች ማግኘት ከሚገባቸው 18 ነጥቦች ውስጥ ሁለት ብቻ ጥለው 16ስቱን ያሳኩት ሐዋሳ ከተማዎች ዛሬም ይህንኑ ለማስቀጠል ይገባሉ። ፋሲል ከነማ የዛሬን ጨዋታ ድል ማድረግ ከሚሰጣቸው የደረጃ መሻሻል በተጨማሪ ከስጋት ቀጠናው እንዲርቁ ስለሚያስችላቸው መርሃ ግብሮ እጅጉን ወሳኝ ነው። ሁለቱ ቡድኖች ከዚህ ቀደም በ16 ጨዋታዎች ተገናኝተዋል። አጼዎቹ አምስት ጨዋታዎችን ድል በማድረግ ቀዳሚ ሲሆኑ፣ ሐይቆቹ አራት ጊዜ አሸንፈዋል። ቀሪ ሰባ ጨዋታዎች ደግሞ በአቻ ውጤት ተጠናቀዋል። ጨዋታው ምሽት 12 ሰዓት ይካሄዳል። ከዚህ ጨዋታ ቀድሞ በወራጭ ቀጠናው የሚገኙት መቀሌ ሰባ እንደርታ ና ሶልቹሬ በሊጉ ለመቆየት የሚያስችላቸውን ነጥ ለማግኘት የሚፋለሙበት ጨዋታ 9 ሰዓት ላይ ይጀምራል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በርካታ አትሌቶችን በማሳተፍ በኩል ጥሩ ጊዜን ማሳለፉን የስፖርት ህክምና ባለሙያው ዶክተር አያሌው ጥላውን ተናገሩ። ዓለም አቀፍ መስፈርትን በአሟላም የመወዳደሪያ ቦታ አትሌቶች መወዳደራቸው አቅማቸውን አውጥተው እንዲካፈሉ አለማድረጉም ይህ ውጤታቸው ላይ ተጽዕኖ ማሳደሩንም የህክምና ባለሙያው ተናግረዋል። ሀና ማርያም መስፍን ከነ ብዙ ክፍተቶችም ቢሆን ሀምሳ አራተኛው የኢትዮጵያ አትሌቲክስ ሻምፒዮና በቅርቡ ተከናውኗል። ሻምፒዮናው የትልቅነቱን ያህል ማደግና መሻሻል ቢኖርበትም አሁንም ግን አትሌቶች ተስፋ ሳይቆርጡ ለመካፈል መቅረባቸው በጥንካሬ የሚታይ መሆኑን የስፖርት ሕክምና ባለሙያው ዶክተር አያሌው ጥላሁን ትዝብታቸውን አጋርተውናል። በሚገርም ሁኔታ አስር ሺው ላይ ሰማኒያ አትሌት ተመዝግቦ ተገኝ። ሰማኒያ አትሌት አስር ሺ እንሮጣለን ብሎ በኢትዮጵያ ውስጥ ሀሳብ ይዞ ከመጣ በጣም ትልቅ ነገር ነው። አምስት ሺህ ሜትር ውድድሩ ማጣሪያው እስከ አምስት ድረስ ሄደው እንደገና ደግሞ መካከለኛ ርቀት ላይ ሺህ አምስት መቶ ላይ የምትገረሚያቸው መለሎዎች መጡ። እኛንን አሁን ዘሚያል ነው የሚል ራሴ ወስጃለሁ። ከህክምና አንጻር ያደረሰውን ተጽዕኖ የስፖርት ህክምና ባለሙያው አጋርተውናል። በመጀመሪያ ደረጃ የኢትዮጵያ ስፖርት አካዴሚ ትራክ ለስልጠና የተሰራ ትራክ ነው። ያው በደንብ መነጋገር ካለ በሳይንሳዊ ትንታኔው ችግር አለበት። በቃ ያ ጉዳት ደርሷል። ልጆቹ እየፈሩ ነው የሚሮጡ። ተገቢውን ሩጫ ልጆቹ አልሮጡም። ውድድራችን ዓለም አቀፍ እንዳይሆን አድርጎታል። ነገርኩሽ፣ ምርጦች መጡ፣ ወጣቶች መጡ፣ በጣም የሚገርሙ ልጆች መጡ። በደንብ ነው ማየት የነበረብን። ነገር ግን እንደምንም ብለን የትንፍጫው አይነት ነገር አረጋግጥንና እግሳችንን ተወጣ። በአመታት ሂደት ተቆልሎ የመጣው ይሄ ችግር አትሌቲክስ ፌዴሬሽኑ ብቻ ኃላፊነት በመውሰድ የሚጠገን አይደለም ባይ ነው። ሁሉም በአንድነት ለሞተው አትሌቲክስ መነቃቃትም ሊጮህ ይገባል። ይሄ ችግር በእነ ደራርቱ ጊዜም የነበረ ነው። ሁሉም ቦታ የተሄደበት ቦታ ግን እኔ መፍትሄ አላየው። አሁን አትሌቲክስ ላይ ሁሉም ኢንክሉዲንግ ፕራይም ሚኒስትር ኦር ዋትኤቨር አትሌቲክሳችን ይኑር አይኑር እንቀጥል አንቀጥል ብለን፣ እኔ እንደ ብጅቹ መነሳት አለበት የሚል አለኝ። በቃ መንግስት ሊደግፈን ይገባል። የአትሌቶች ማኔጀሮች ውጭ ብለው አትሌቶቻችንን ይጠቀማሉ። አትሌቶቹ ተጠቅመዋል፣ ደስ ይለናል። ይስሩልን መጥተው ናይሮቢ አምስት ስድስት ሰባት ትራክ ይሰራሉ። የኢትዮጵያ ኦሎምፒክ ኮሚቴን እንዳፈሽ ዝም ብሎ ቁጭ የፌዴሬሽን ጉዳይ መሆኑን ቀርተዋል ነው ሊሆ ታዲያ፣ በዚህ መሀል መስከረም ደርሷል። በጃፓን የዓለም አትሌቶች ሻምፒዮና ይከናወናል። ወደዛ መዳረሻ ደግሞ የአትሌቶች ምርጫ፣ የመወዳደሪያ ሜኔማሳት ማሳት ማሟላትና መሰል ጉዳዮች ቀጥሎ ይመጣሉ።